ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን፣ የጌታችን ኢየሱስ ክርስቶስ ጸጋና ሰላም ለሁላችንም ይብዛልን። በዚህ ጥናታችን ባለፈው ትምህርት ከጀመርነው በመቀጠል የምንመለከተው ርዕስ በትዳር ውስጥ ያሉትን ተምሳሌቶች የሚዳስስ ይሆናል። ዋና ርዕሳችን የመጽሐፍ ቅዱስ ትንቢት ማጥኛ መንገድ ይልና ትንቢትን በተመለከተ በመጽሐፍ ቅዱስ ውስጥ ያሉ የተለያዩ ተምሳሌታዊ መግለጫዎች አሉና እነዛን ተምሳሌታዊ መግለጫዎች ለማስተዋል የሚረዳንን ጥናት እያደረግን እንገኛለን። ባለፈው ጥናታችን ትንቢትን በምናጠናበት ጊዜ ልንከተል ስለሚገባን መርሆዎች ተመልክተናል። እንደዚሁም ደግሞ በዘፍጥረትም ውስጥ ያሉትን አንዳንድ መሰረታዊ የሆኑ የትንቢት ተምሳሌቶችን ለማጥናት ሙከራ አድርገናል። በዚህ ሶስተኛው የትምህርታችን ክፍለ ጊዜ ደግሞ ከትዳር ገጽታዎች ወይም ደግሞ በትዳር ውስጥ ያለውን ተምሳሌትነት የምናጠና ይሆናል። የእግዚአብሔር መንፈስ እንዲያስተምረን በመጸለይ እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን፣ እጅግ አድርገን እናመሰግንሃለን። አንተ ስለረዳህን፣ ስላገስገን፣ ቃልህ እንድናጠና ይህንን ጊዜ ስለሰጠህን ተመስገን። አሁንም በተለየ ሁኔታ አንተ እንድታስተምረን በቃል ውስጥ ያስቀመጥከውን እንድናስተውል እንድትረዳን፣ በዛም ደግሞ ልባችንን ለአንተ ሙሉ በሙሉ እንድንሰጥ እንድናስገዛልህ የሚያግዘንን የመንፈስ ቅዱስን ኃይል ብርታት እንድትሰጠን እንጸልያለን። ስለ ሁሉ ተመስገን፣ ክብር ሁሉ ለአንተ ይሁን። አትለየን። በጌታ በኢየሱስ ስም አሜን። በመጽሐፍ ቅዱሳችን በራዕይ ምዕራፍ ዐሥራ ዘጠኝ ቁጥር ዘጠኝ ላይ እርሱም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ ይላል። እንግዲህ ይሄ በትንቢት ላይ የምናገኘው ነው። በትንቢት በተለይ በራዕይ መጽሐፍ ላይ የተለያዩ ምስሎች ጥቅም ላይ ውለዋል። ከእነዚያ መካከል አንዱ እዚህ ጋር የምናየው እንግዲህ የሰርግ ተምሳሌት የሙሽራ የሙሽሪት በትዳር ውስጥ ያለውን ስዕል የሚያሳይ እንደሆነ እንመለከታለን ማለት ነው። እና በብሉይና በአዲስ ኪዳን ውስጥ በተደጋጋሚ እግዚአብሔር ከሕዝቡ ጋር ያለውን ግንኙነት በሚገልጽበት ጊዜ ከሚስት ጋር ወይም ከሙሽራ ጋር በመነጻጸር ይህ የእርሱ ከሕዝቡ ጋር ያለው ግንኙነት ሲገለጽ የምንመለከተው ይሆናል። ይህን ጥምረት አንዳንድ ጊዜ ታማኝ በሆኑ ሚስቶች እንደ ርብቃ ባሉ ወይም አንዳንድ ጊዜ ደግሞ ታማኝ ባልሆኑ ሚስቶች እንደ ጎሜር ባሉ ተወክሎ ሲገለጽ የምናየው ይሆናል። በሌሎች ጊዜያት የታማኝ ሚስቶች ለምሳሌ የበጉ ሙሽሪት ወይም የሚማግጡ ሚስቶች የታላቁ ባቢሎን ወይም የታላቂቷ ባቢሎን ተምሳሌት በቀጥታ ጥቅም ላይ ሲውልም ደግሞ የምንመለከትበትን ሁኔታ እናያለን እንግዲህ በዚህ አውድ ውስጥ ጥናታችን የሚከተለውን አስተዋጽኦ ይከተላል። የትዳርን ተምሳሌትነት በመጀመሪያ በጥቅሉ የምንዳስስ ይሆናል። በመቀጠል ደግሞ ታማኝ ያልሆኑ ሚስቶች በምሳሌነት የቀረቡበትን የመጽሐፍ ቅዱስ ታሪክ እንመለከታለን። ተጥላ የነበረችውን ኮረዳ፣ የሆሴዕን ሚስት፣ እንደዚሁም ታላቂቱን ባቢሎን የምናይ ይሆናል። በተቃራኒ ደግሞ ታማኝ የሆኑ ሚስቶችን እንመለከታለን። በተለይ የርብቃን እንደዚሁም ደግሞ የበጉ ሙሽሪትን በመጨረሻ በማየት ጥናታችን የምናበቃ ይሆናል ማለት ነውና፣ እንግዲህ በዚህ መሰረት ጥናታችን ይቀጥላል። በመጀመሪያ የትዳርን ተምሳሌትነት እንመለከታለን። ስለዚህ ሰው አባቱንና እናቱን ይተዋል ይላል እንደገናም ደግሞ ከሚስቱ ጋርም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ በማለት በዘፍጥረት ምዕራፍ ሁለት ቁጥር 24 ላይ የቀረበውን እንመለከታለን። እግዚአብሔር ሰውን በፈጠረ ጊዜ ሁለት ስጦታዎችን ሰጥቷል። ዘፍጥረት ላይ ስናነብ እነርሱም በመጀመሪያ የሰንበትን እረፍት እንደሰጣቸው እንመለከታለን። እንደዚሁም ደግሞ ትዳርን እንደሰጣቸው እንመለከታለን። የሁለቱም ዋና ጉዳይ ደግሞ በግንኙነት ላይ ያጠነጠነ እንደነበር እዛው ላይ ማስተዋል ይቻላል። ይህም ከእግዚአብሔር ጋር ያለንን ግንኙነት እና በወንድና በሴት መካከል ያለውን ግንኙነት ያመለክታል። በመጀመሪያ እግዚአብሔር ከእርሱ ጋር ያለንን ግንኙነት በሰንበት ውስጥ ግልጥ አድርጎ ያስቀምጥልናል። እሱ የግንኙነት አምላክ እንደሆነ፣ ራሱን ለእኛ እንደሰጠን፣ ለራሱ እንደፈጠረን በፍቅር ከፍቅር ለፍቅር እንደፈጠረን ያሳየናል። በመቀጠል ደግሞ የእርስ በርስ ግንኙነታችንም በዛው ላይ ተመሰረተ እንዲሆን ሰው ብቻውን የሆን ዘንድ መልካም እንዳልሆነ ይልቁንም እንዴት በግንኙነት ውስጥ የሚቀጥልን ሕይወት እንደሰጠው እናያለን። እንግዲህ ትዳር በፍጽምናው እያለ በውድቀት ውስጥ ሳይገባ በእግዚአብሔር አምላክ በስላሴ መካከል ያለውን ፍጹም ግንኙነት የሚያንጸባርቅ እንደነበር ማየት እንችላለን። ከኃጢአት በኋላ ግን ፍጹም በሆነው ባል በጌታችን በኢየሱስ ክርስቶስ እና ፍጹም ባልሆነችው ሚስት በቤተ ክርስቲያን መካከል ያለውን ጥምረት የሚወክልም ሆኖ እንደቀረበ እናያለን። በተለይ በኤፌሶን ምዕራፍ 5 ከቁጥር 31 እና 32 ላይ ሄደን በምናነብበት ጊዜ ቤተ ክርስቲያን በሙሽሪት ተወክላ ነው የምንመለከተው። እንደውም ሐዋርያው ጳውሎስ ሰዎችን ለክርስቶስ በሚያድንበት ጊዜ ወይም በወንጌል መልእክት ወደ እውነት እንዲመጡ ሲያደርግ ለክርስቶስ እንደሚያጫቸው ይገልጣል። ቤተ ክርስቲያንም ደግሞ ለክርስቶስ የታጨች ወይም የክርስቶስ በክርስቶስ እና በቤተ ክርስቲያን መካከል ያለው ግንኙነት በባልና በሚስት መካከል ያለውን ግንኙነት ምሳሌነት የወሰደ እንደሆነም የሚያሳይ ሆኖ እናገኘዋለን። በመጽሐፍ ቅዱስ ውስጥ በምንመለከትበት ጊዜ ባሎች እንዴት ሚስቶቻቸውን ፍጹም እንዲሆኑ ለማድረግ እና ፍቅራቸውን ለማግኘት እንደሚጥሩ እንመለከታለን። ከዚህ የትዳር ምሳሌ እኛም በትዳር ሕይወታችን እንዴት መሆን እንዳለብን ደግሞ እንማራለን። ፍጹም ባልሆኑ ሁለት ሰዎች መካከል ሊኖረው የሚገባውንም ግንኙነት የምናይበትን ሁኔታ ነው የምናየው እንግዲህ የትዳር አጋሮቻችን ምንም ያህል የተገቡ ባይሆኑም ልክ ክርስቶስ እኛን ይቅር እንደሚለን እርስ በርሳችን ይቅር መባባል እንዳለብን ከዚህ እንረዳለን። ምንም ያህል የተገባን ባንሆንም ክርስቶስ እኛን ይቅር እንደሚለን ማለት ነው። ስለዚህ በክርስቶስ እና በእኛ መካከል ያለውን ግንኙነት እንደዚሁም ደግሞ በእኛና በትዳር አጋሮቻችን መካከል ካለው ግንኙነት ጋር ስናመሳስለው ስለ ትዳር ወይም በትዳራችን ውስጥ ሊኖረን ስለሚገባ ጤናማ ግንኙነት ብዙ እንሟራለን። በትዳር አጋር እና በሁለቱ መካከል ባለው ግንኙነት ይቅርታ ሊኖር እንደሚገባ፣ ይቅር መባባል ሊኖር እንደሚገባ ከዚህ እናያለን። የትዳር አጋራችሁን ከነ ድክመታቸውና ከእነ ሙሉ ማንነታቸው ጋር ተቀበሏቸው። ለምን ካለን ክርስቶስ እኛንም ከነ ድክመታችንና ከነ ሙሉ ማንነታችን ስለሚቀበለን ነው። እንግዲህ በእኛና በክርስቶስ መካከል ያለውን ግንኙነት በፍቅር ላይ የተመሰረተውን ይህን ግንኙነት በደንብ ስንረዳ በትዳራችንም ውስጥ እርስ በርስ በሚኖረን ግንኙነት ተመሳሳዩን ነገር ለመለማመድ እድሉ ይኖረናል ማለት ነው። የትዳር አጋራችሁን ከራሳችሁ በፊት አስቀድሙ ይላል ጳውሎስ። ለምን? ልክ እንደዚሁ ክርስቶስ እንደ ባል እኛ ደግሞ እንደ እርሱ ሚስቶች ወይም ደግሞ ቤተክርስቲያን እንደ እርሱ ሚስት በምትቀርብበት ጊዜ ክርስቶስ ከኛ እና ከራሱ በሚመርጥበት ጊዜ እኛን እንዳስቀደመ ከራሱ በፊት እንዳስቀደመን እናያለን እንረዳለን። እና እኛም ተመሳሳይውን እንድናደርግ ይጠራናል። ስለዚህ የትዳርን ተምሳሌትነት ስንመለከት አዎ በእኛና በትዳር ጓደኞቻችን መካከል ያለው ግንኙነት በእኛና በክርስቶስ መካከል ያለውን ግንኙነት እንደሚያሳይ እንረዳለን። ያንን ደግሞ በምንረዳበት ጊዜ የዛ ነጸብራቅ ከትዳር አጋሮቻችን ጋር በሚኖረን ግንኙነት ክርስቶስ እኛን በሚያስተናግድበት መንገድ፣ እኛን በተቀበለበት መንገድ፣ ከኛ ጋር ባለው ግንኙነት፣ በሚከፍለውና በከፈለው መስዋዕትነት እኛም ከትዳር አጋሮቻችን ጋር ተመሳሳይውን እንድናደርግና ትዳራችን በእውነተኛ ፍቅር ላይ የተመሰረተ እንዲሆን ትልቅ ትምህርት እንማራለን ማለት ነው። ከዚህ ላይ ስለዚህ ያንንም እዚህ ላይ ከግምት ውስጥ ጨምረን ትልቅ ትምህርት ልንማር እንችላለን። እንግዲህ የትዳር ግንኙነት እኛ ከእግዚአብሔር ጋር ያለንንም ግንኙነት እንደ መስታወት አንጸባርቆ እንደሚያሳይ እዚህ ላይ በማስተዋል ጥናታችን እንቀጥላለን እንግዲህ በትዳር ውስጥ ሁለት አይነት ሚስቶች ይኖራሉ። ወይም ደግሞ በዚህ ሰዓት ሚስት ላይ እያተኮርን ያለ ነው። ምክንያቱም ሚስት እኛን ትወክላለች፣ ቤተክርስቲያንን ትወክላለች ስላልን ነው። ታማኝ ያልሆኑ ሚስቶች አሉ። ታማኝ የሆኑ ደግሞ ሚስቶች አሉ። ይህ ታማኝ መሆንና አለመሆን በትዳር ውስጥ በጌታና በእኛ መካከል ባለውም ግንኙነት ላይ ተመሳሳዩን ነጸብራቅ እንደሚያሳርፍ እንመለከታለን። እንግዲህ እስቲ ታማኝ ካልሆኑ ሚስቶች ታሪክን ጀምርና በሕዝቅኤል ምዕራፍ 16 ቁጥር ስምንት ላይ የምናገኘው ታሪክ አለ። ምን ይላል? በአንቺ ዘንድ ባለፍ ሁና ባየውሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበር። እኔም መጎናጸፊያን በላይሽ ዘረጋው፣ ሀፍረተ ስጋሽንም ከደንሁ ማል ሁልሽም ከአንቺ ጋር ቃል ኪዳን ገባው ይላል እግዚአብሔር አንቺም ለእኔ ሆንሽ በማለት በሕዝቅኤል 16 ቁጥር 18 ይናገራል። እንግዲህ ሕዝቅኤል ይህንን እንደ ምሳሌ ወስዶ ለሕዝቡ ሲናገር፣ ስለ እስራኤል ሕዝብ ነው እያወራ ያለው። እንዴት እግዚአብሔር እንዳነሳቸው፣ እንዴት ከእርሱ ጋር በእንደዚያ አይነት የትዳር ትስስር በሚመስል ግንኙነት ውስጥ እንዳስገባቸው በመጥቀስ ነው የሚጀምረው። እግዚአብሔር ተጥላ የነበረችን ሕፃን እንዴት እንዳገኘ ይህም ደግሞ በእስራኤል እንደሚወከል እንዴት ሕይወትን እንደሰጣት እንዳሳደጋት፣ የትዳር ቃል ኪዳንን ከእርሷ ጋር እንደገባና እንዴት በሁሉም ዘንድ የምትደነቅ ንግሥት መሆን እንደቻለች በሕዝቅኤል በራይ ታይቶት የነበረውን ምዕራፍ 16 ከቁጥር 1 እስከ 14 ይዘግብልናል። ግን የሚያሳዝነው ታዲያ እግዚአብሔር እንደዚህ ባለ ምሕረትና ፍቅር ቢይዛትም በእግዚአብሔርና በእስራኤል መካከል ያለው የፍቅር ታሪክ ከግብፅ ከመውጣታቸው አንስቶ እስራኤል በአሕዛብ ሁሉ ትደነቅ እስከነበረችበት እስከ በለጸገው የዳዊትና የሰለሞን አገዛዝ ድረስ ያለውን የሚጠቀልል ክስተት ሆኖ እንመለከታለን። እንግዲህ ከየት ነው ያነሳቸው? በባርነት ከወደቁበት ከጮሁበት ወደ እግዚአብሔር ድምፃቸውን ከፍ አድርገው ካሰሙበት ነው። ከዛን ጀምሮ እንግዲህ እንዴት በድል እንደመራቸው፣ በሲና ተራራ አምጥቶ ከእሱ ጋር እንዴት ቃል ኪዳን እንዳስገባቸው፣ ከዛ በኋላ ወደ ተስፋይቱ ምድር እንዴት እንደገቡ፣ በዛም ደግሞ በገቡ ጊዜ እንዴት እግዚአብሔር እንደረዳቸው በምድሪቱ ሁሉ እንዴት ለእርሱ የሚሆን ሕዝብ አድርጎ ለታላቅ ዝናና ክብር እንዳበቃቸው በተለይ በሰለሞን ዘመን ደግሞ በመጨረሻ እስከ ምድር ዳርቻ በዛ ጊዜ በነበረው ታሪክ ዝናቸው ገኖ ከሩቅ ድረስ ሰዎች ወደ እነሱ የሚመጡበትን ሁኔታ እንመለከታለን። ግን ታዲያ እስራኤል ውበቷ የእግዚአብሔር ስጦታና የመለኮት ውበት ነጸብራቅ እንደነበር ረሳች። ከባሏ ዘወር ብላ ከሌሎች አማልክት ጋር ልታመነዝር ሄደ ይችላል። ይሄ ነው እንግዲህ እስራኤል ህዝብ በዛ ጊዜ የነበረው የእግዚአብሔር ህዝብ ከፍተኛ ውድቀት መንስኤው ይሄ ነበር። የተፈጠርነው የእግዚአብሔርን መልካምነትና ክብር ለማንጸባረቅ ነበር። የኛም ታሪክ ቢሆን እንደነሱ ነው። የእኛ መልካምነት ከራሳችን እንደመጣ ማሰብ ስንጀምር፣ ያን ጊዜ ነው እንግዲህ ወደ ውድቀታችን የምንቸኩለው። ስለዚህ እግዚአብሔር በትዳር ውስጥ ያለውን ግንኙነት ተጠቅሞ የሚያሳየን የመጀመሪያው ነጥብ ምንድን ነው? አዎ ከተጣልንበት አንስቶናል፣ ከወደቅንበት አንስቶናል፣ ለእሱ ክብር መርጦናል። ግን እኛስ ለዚህ ፍቅር የምንሰጠው ምን አይነት ምላሽ ነው? ምን አይነት የፍቅር ምላሽ እንሰጣለን የሚለው ራሳችንን ቆም ብለን የምንጠይቅበት ወሳኝ ነጥብ ሆኖ እናገኛለን። የሚገርመው ታዲያ እንደዚህ እንኳን እግዚአብሔር አንስቷቸው ለሱ ክብር በጠራቸው ጊዜ በሱ ላይ ጀርባቸውን ሰጥተው ሲሄዱ እንዳልተዋቸው ደግሞ በሆሴ ላይ ያለውን ትንቢት ስናነብ የምናገኘው ይሆናል። በሆሴ ላይ እንግዲህ የምንመለከተው እግዚአብሔር ምን ይላል? በሆሴ በተናገረ ጊዜ እግዚአብሔር ሆሴን እንደዚህ ያለው ይላል በምዕራፍ አንድ ቁጥር ሁለት ላይ ምድሪቱ ከእግዚአብሔር ርቃ ታላቅ ግልሙትና ታደርጋለች፣ ሂድ ጋለሞታን ሴትና የግልሙትናን ልጆች ለአንተ ውሰድ አለው ይላል። ይገርም ነው። እግዚአብሔር ይህንን ነቢይ ሄደህ ከጋለሞታ ጋር ትዳር ፈጽም ይለዋል። ይህን ደግሞ ያደረገበት ምክንያት ለምንድን ነው? ሊያስተምር ስለፈለገ ነው። ገና ከጅምሩ እግዚአብሔር ለሆሴ ጎሜርን ባሏን ትታ ጋለሞታ የሆነችውን እንዲያገባት የሰጠው ትእዛዝ በእግዚአብሔርና በእስራኤል መካከል ያለውን ግንኙነት የሚወክል ተምሳሌት እንደሆነ እርሱ ራሱ ግልጽ ያደርግልናል። ለዚህ ነው ሆሴ ምዕራፍ አንድ ቁጥር ሁለት ላይ እግዚአብሔር በመጀመሪያ ለሆሴ የተናገረው ምድሪቱ ከእግዚአብሔር ርቃ ታላቅ ግልሙት እና ታደርጋለች እና ሂድ ይለዋል። እንግዲህ ሂድ ሲለው ሄዶ ጋለሙታን እንዲያገባ ሲነግረው ለምንድን ነው ምድሪቱ ከእግዚአብሔር ርቃ ግልሙትና ታደርጋለች? ይሄንን እንግዲህ ሕዝቤ እንደዚህ በእኔ ላይ ጋለሞታ ሆኖ ቢያምጽም ቢሄድም፣ ግን አንተ እንድታደርግ የምፈልገው ነገር ሄደህ እንደዚህ አይነቷን አግብተህ ለሕዝቤ ያለኝን ፍቅርና ወደ እኔ እንዲመለሱ እንደምፈልግ አሳይ እያለው ነበር። ሆሴ የሚስቱን ፍቅር መልሶ ለማሸነፍ ብዙ መንገዶችን ሞክሯል። እነዚህ ሁሉ መንገዶች ግን ስላልተሳኩ ዋጋን ከፍሎ ሊቤዣት ግድ የሆነበትን ሁኔታ እንመለከታለን። ስለዚህ ሄዶ ዋጋን ከፍሎ እንደገና ለራሱ ሲያረጋት እናያለን። እርግጥ ነው የእኛ መዳን እግዚአብሔርን ከአስራ አምስት ብርና ከአንድ ቆስ መስፈሪያ ተኩል ገብስ በላይ እጅግ የሚበልጥን ዋጋ አስከፍሎታል። ይሄ ሆሴ ጎሜርን መልሶ ለመዋጀት የከፈለው ዋጋ ነው። ግን እግዚአብሔር ደግሞ ለእኛ የከፈለውን ዋጋ ስንመለከት ልጁን ኢየሱስ ክርስቶስን በመስጠት ራሱን በሱ ውስጥ መሥዋዕት በማድረግ የከፈለልን ትልቅ ዋጋ ነው። የሚያሳዝነው ታዲያ ቤተ ክርስቲያንም እንደ እስራኤል ይህንኑ የተሳሳተ መንገድ ሄዳበታለች። የእግዚአብሔር ፍቅር ግን ሳይቀየር አሁንም ይኖራል። አሁንም ግልሙትናን እንድንተውና ወደ እርሱ እንድንመለስ መማፀኑን እግዚአብሔር በሆሴ ምዕራፍ 14 ከቁጥር 1 እስከ 2 ስናነብ ራይ ምዕራፍ 18 ከቁጥር 2 እስከ 4 ስናነብ ይህንን ነው የምናገኘው። እግዚአብሔር አሁንም እጁን ዘርግቶ ከመንፈሳዊ ግልሙትና እንድንመለስ ከመንፈሳዊ ምንዝር እንድንመለስ በእሱ ላይ ጀርባችንን አዙረን ወደማይጠቅሙን ሌሎች ከንቱ የሆኑ አምልኳችን የማይገባቸው መገዛታችን የማይገባቸው ነገሮች ውስጥ የገባነውን መንገድ እንድንተው ጌታ ይጠራናል። ስለዚህ ያንን ልናዳምጥ ወደ ጌታችንም ደግሞ ልንመለስ እንደሚገባ ከዚህ እንረዳለን ማለት ነው። እንግዲህ በመጨረሻ በዚሁ በሴት የተመሰለውን ወይም በግልሙትና የተመሰለውን ደግሞ ታሪክ በመጽሐፍ ቅዱስ ማጥናታችንን ስንቀጥል በዋናነት በጋለሞትነት የተጠቆመችን ደግሞ አንድ ሌላ ተምሳሌታዊ መግለጫ በራይ ምዕራፍ አስራ ሰባት ላይ እናገኛለን። በግንባሯ ምስጢር የሆነ ስም ተጽፏል ይላል። ይህም ምን ይላል? ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት ተብሎ ተጻፈ ይለናል። እንግዲህ ባቢሎን ምን ወይም ማን ነች ወደሚለው ሐሳብ በምንመጣበት ጊዜ ንጹሕ ሴት የእግዚአብሔርን ታማኝ ሕዝብ እንደምትወክል በዛው በራእይ መጽሐፍ እንመለከታለን። ራእይ 12 ቁጥር 1 እንደዚሁም ቀደም ብለን ባየነው በኤፌሶን ምዕራፍ 5 ከቁጥር 25 እስከ 27 ላይ ቤተክርስቲያን የክርስቶስ ሚስት ሆና የተወከለችበትን እና በንጽህና ደግሞ ራሷን እንድትጠብቅ ቃሉ እንደሚያስተምር አይተናል። እንግዲህ የጋለሞቶች እናት ባቢሎን ደግሞ ፊታቸውን ከእግዚአብሔር ያዞሩትንና በምድራዊ ነገሥታት ላይ የሚደገፉትን የእግዚአብሔርን ህዝብ የምትወክል እንደሆነ በራዕይ ምዕራፍ 17 ከቁጥር አንድ እስከ አምስት ያለውን ትንቢት ስናነብ የምናገኝ ይሆናል። እግዚአብሔር የህዝቡ ታማኝ አለመሆን ጥልቅ ሐዘንን ይፈጥርበታል። ቤተ ክርስቲያንን ወደ ንጽህና ለመመለስ ለብዙ ምዕተ ዓመታት ቢሞክርም ምላሽ የሰጡት ግን ጥቂቶች ናቸው። በስተመጨረሻም አንድ የመጨረሻ ተማጽኖ ያደርጋል። በራዕይ ምዕራፍ 18 ቁጥር አራት ላይ ከእሷ ውጡ እያለ ህዝቡን ሲለምን ወድቃለች በማለት ሲያውጅ እናያለን ማለት ነው። እንግዲህ ከክህደት በኋላ እርቅ ሊወርድ ይችላል። ይህ ቢሆንም ግን አንዳንድ ጊዜ እርቅ ከማይገኝበት ነጥብ ላይ ሊደረስ ይችላል። ያን ጊዜ ነው እንግዲህ ባቢሎንና ከእርሷ ዘንድ የማይወጡት የሚቀጡበትና የሚፈረድባቸው ጊዜ የሚመጣው በራእይ ምዕራፍ 19 ከቁጥር አንድ እስከ አምስት ስናነብ እናገኛለን። ነገሩ እንደዚ አይቀጥልም። በመጨረሻ እግዚአብሔር ቅጣቱን ወይም ደግሞ ክፋትን የማጽዳትን ስራ ይሰራል። ነገር ግን ታማኝ የሆነችው የበጉ ሙሽራ ከኢየሱስ ጋር ለዘላለምም ደግሞ እንደምትኖር በዛው ምዕራፍ 19 በራእይ ከቁጥር 6 እስከ 8 ላይ እናገኛለን። ስለዚህ እነዚህ በራእይ መጽሐፍ ውስጥ የምናገኛቸው ሁለት ሴቶች አንደኛዋ በንጽህና ወይም ደግሞ የክርስቶስ ትክክለኛውን እምነትና ቃል የያዘችው ሆና እናገኛለን። ሁለተኛዋ ደግሞ ጋለሞታ ያመነዘረች በእግዚአብሔር ላይ በአመፅና በክህደት መንገዷን የቀጠለች እንደሆነች እናያለን። ታዲያ ትልቁ ጥያቄ የየትኛው አካል ነን የሚለው ነው። ራሳችንን ከየትኛዋ ሴት ጋር ነው የምንመደበው? ይህ ራሳችንን ቆም ብለን መጠየቅ ያለብን ጥያቄ ነው። በንጽሕና እና በትህትና የእሱን መንገድ በመከተል በታማኝነት እሱን የምናመልክነን ወይስ ጀርባችንን ለሱ ሰጥተን ሌሎችን እየተከተለን ያገዘንን ያነሳንን ያቆመንን አምላክ የካድኔ ተውንን ራሳችንን ልንጠይቀው የሚገባ ወሳኝ ጥያቄ ነው እንግዲህ ታማኝ የሆኑ ሚስቶችም ደግሞ በመጽሐፍ ቅዱሳችን እንዳሉ እናስተውላለን በመጽሐፍ ቅዱሳችን ያሉትን ታማኝ ሚስቶች ስንመለከት አንደኛዋ ርብቃ ናት ርብቃ በዛው በዘፍጥረት መጽሐፍ ውስጥ የምናገኛት ስትሆን ርብቃንም ምን ብለው ጠየቋት? ይላል ከዚህ ሰው ጋር ትሄጃለሽ? ብለው እንደጠየቋት እናያለን። እርሷም ይሄዳለሁ አለች ይላል። እንግዲህ ምንም እንኳን ታሪኩን በምናጠናበት ጊዜ ይህ ታሪክ የተፈጸመው በጊዜው እንደነበረው ልማድ፣ አብርሃም ለልጁ ይስሐቅ ሚስትን ለመፈለግ እንደተነሳ እናያለን። እንደዚሁም ከዚህ የተነሳ ባለመዋሉን ጠርቶ ደግሞ ከዘመዶቹ መካከል ከከናን ሴቶች ሳይሆን ከእነርሱ ርቀው ከሚገኙት ከዘመዶቹ አንዷን እንዲያገባ ይፈልግ ነበር እና አብርሃም ለልጁ ሚስት እንዲያመጣለት አገልጋዩን እንደላከው እንመለከታለን። እንግዲህ ይህ በሆነ ጊዜ ነበር ለምን የሚለውን ጥያቄ ማንሳት የሚመጣልን ለምንድን ነው? ዘመዶቹ ምንም እንኳን ፍጹም ባይሆኑም እውነተኛውን አምላክ ያመልኩ ስለነበር እግዚአብሔርን ከማይቀበሉ ከከናናውያን ይሻላሉ። ይስሐቅ ከከናናዊት ሴትን ቢያገባ ከእርሷ አሉታዊ ተጽዕኖ የተነሳ በሃይዋንም በሃይማኖቱ መላሸቅ ያጋጥመው ነበር። እንግዲህ ቤተ ክርስቲያንም ከዚህ ዓለም አሕዛብ ጋር በትዳር በተጣመረችበት ጊዜ ታሪኳ እንደዚሁ ነበር ቀስ በቀስ ከእውነተኛው እምነት ራሷን እንዳራቀች እናያለን። ይህ የሚያሳዝን ነው። የርብቃ ታሪክ ሌላኛው ለየት ያለው ገጽታ እንደ ባህሉ መሰረት ምንም አማራጭ የነበራትን ባይሆን እርሷ ግን ትዳር ትፈልግ እንደነበረ መጠየቋ ነው። ተጠየቀች መሄድ ትፈልግ ያለች ተገድዳ አልነበረም የሄደችው፣ ነገር ግን ተጠይቃለች። እኛም ለእግዚአብሔር ታማኝ የሆነው የሙሽራይቱ አካል መሆን በፈቃደኝነት ላይ ተመሰረተ ድርጊት እንደሆነ እዚህ ላይ እንረዳለን። የኢየሱስን ፍቅር በግልጽ ይሄዳለሁ ብለን ልንቀበለው እንችላለን። ምርጫው የኛ ነው፣ አያስገድደንም እሱ። ስለዚህ ከርብቃ የምንረዳው ትልቁ ነገር ቢኖር እንግዲህ ይሄ ነው። ርብቃ በታማኝነት በእውነተኝነት በምርጫዋ እግዚአብሔርን ለመከተል የወሰነች ነበረች። በትዳርም ውስጥ የገባችው በዛ መንገድ ነበር። እኛም ከእግዚአብሔር ጋር ባለን ግንኙነት ተመሳሳዩን የእሷን ፈለግ ልንከተል እንደምንችል ነው ከዚህ ታሪክ የምንማረው። እንግዲህ በመጨረሻ የበጉ ሙሽሪት በማለት ያየነውን የመጀመሪያውን መነሻችን ላይ የተመለከትነውን ሐሳብ እናያለን። በራይ ምዕራፍ 19 ቁጥር 7 ላይ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ ክብርንም ለእርሱ እናቅርብለት ይለናል። ራእይ 19 ቁጥር 7 ላይ እንግዲህ፣ ኢየሱስ በመጀመሪያ ያደረገው ተአምር በሰርግ ላይ ያጠነጠነ ነበር። እኛ ካለንበት ሆነን ስናየው ይህ ተግባር የመዳንን እቅድ እንድንረዳ የሚያገዘንን አንድ ተምሳሌት እንደሚያቀርብልን ደግሞ እንመለከታለን። ምናልባት እጅግ ትልቅ የሆነ ነጥብ የሆነው ሙሽራይቱ እኛ ዝግጁ እንሆን ዘንድ ኢየሱስ የሚያቀርበው ወይም የሚያነጻው ደሙ ያስፈልጋት እንደነበረ ነው። በተለይ እንግዲህ በዮሐንስ ወንጌል ምራፍ ሁለት ቁጥር ስድስት ላይ ደን በምናነብበት ጊዜ ጌታችን ኢየሱስ ክርስቶስ ውሃውን ወደ ወይን እንደቀየረላቸው እንመለከታለን። ያ እንግዲህ ጌታችን ኢየሱስ ክርስቶስ በኋላ ደግሞ በላይኛው ክፍል ሆኖ አዲሱን ኪዳን በሚመሰርትበት ጊዜ ወይኑን ሰጥቷቸው ይህ ለአዲስ ኪዳን የሚፈሰው ደሜ ነው በማለት ሲናገራቸው እናያለን። እንግዲህ በእርግጥም ያ የጌታችን የኢየሱስ ክርስቶስ ደም ለእኔና ለእናንተ ደግሞ ድል መንሳት ወሳኝ ሚናን እንደሚጫወት በራእይ 7፥14 ላይ እናነባለን። አዎ በበጉ ደም፣ በሱ መስዋዕትነት፣ በሱ ለእኛ በከፈለው ዋጋ ነው እንግዲህ ጠላትን አሸንፈን፣ ለሰርጉ ተዘጋጅተን፣ ለጌታችን ለኢየሱስ ክርስቶስ የተሰጠን የእሱ ሙሽራ ሆነ ለእሱ ራሳችንን ማስረከብ የምንችለው። ኢየሱስም ከሰርግ ጋር የሚገናኙ ምሳሌዎችን እየተጠቀመ አይቀሬ ለሆነው መምጣቱ እንድንዘጋጅ የዚህን አስፈላጊ የሆኑ ገጽታዎች አሳይቶናል። በሁሉም ውስጥ ሙሽራይቱ ሳትሆን ለሰርጉ የተጠሩት ሲጠቀሱ ይስተዋላል። ምናልባት ለሰርጉ የተጠሩት ሰዎች ሙሽራይቱን የወክሉ ይሆን ብለን እናስብ ይሆናል። እዚህ ላይ እንግዲህ ከእነዚህ ምሳሌዎች ምን እንማራለን ብለን የጠየቅን እንደሆነ የሚከተሉትን ነጥቦች እንማራለን። ለምሳሌ ጌታችን ኢየሱስ ክርስቶስ ስለ አስሩ ቆነጃጅት ወይም ደናግል የተናገረው እናያለን። በማቴዎስ ወንጌል ምራፍ 25 ከቁጥር 1 እስከ 13 ላይ እንዴት እነዛ ደናግላን ቆነጃጅት ሲጠብቁ እንደነበረ ከዛ በኋላ ግን አምስቱ ተጨማሪ ዘይት እንደነበራቸው፣ አምስቱ እንደሌላቸው፣ በመጨረሻም አምስቱ ወደ ሰርጉ ሲገቡ ሌሎቹ ግን በውጭ እንደቀሩ እናያለን። ይሄ ደግሞ የሚያሳየን መንፈስ ቅዱስን መቀበል እንደሚያስፈልግ፣ ጥሪያችንን መቀበል እንደሚያስፈልግ ነው። እንግዲህ በዛ ዘይት የሚወከለው አንዱና ትልቁ ነገር የእግዚአብሔር መንፈስ ነውና። በሌላ ቦታ ደግሞ እንደዚሁ ከሰርግ ጋር በተገናኘ የምንመለከተው ለሰርግ እድምተኞች የቀረበ ነበረ። ያንን ግብዣ አልተቀበሉም። በመጨረሻ ግን እንዴት በመንገድ ላይ ሄደው ለዛ ሰርግ ብዙዎችን አድመው እንዳስገቡ እናያለን። ከእነሱ መካከል ግን አንዱ ለሰርጉ ተገቢውን ልብስ ሳይለብስ የተሰጠውን ሳይቀበል እዛ በመገኘቱ እንዴት ለትልቅ ፍርድ እንደ ተዳረገ እንመለከታለን። እንግዲህ ሁሉም ለሰርጉ ተጠርተዋል። ነገር ግን የለዛ ጥሪ ምላሽ የሰጡት ናቸው በዛ የተገኙት። ክርስቶስን ደግሞ መላበስ እንደሚያስፈልገን ከዚህ ምሳሌ እንረዳለን ማለት ነው እንግዲህ ጌታችን ኢየሱስ ክርስቶስ ከተናገራቸው ከሰርግ ጋር የተያያዙ እነዚህ ሁለት ምሳሌዎች በዋናነት እነዚህን ሁለት ነጥቦች እንያዝ። አንደኛ ልብሳችን የክርስቶስን ጽድቅ መልበስ ያስፈልገናል። ሁለተኛ ዘይታችን፣ ያም ደግሞ የመንፈስ ቅዱስ ሙላት እንደሆነ እንረዳለን ማለት ነው። እነዚህ ሁለቱ በጣም ወሳኝ ናቸው። ክርስቶስ ኢየሱስን ለመገናኘት በዛ ሰርግ ላይ ከእርሱ ጋር አብረን ለመሆን የእሱን የጽድቅ ልብስ መልበስ ያስፈልገናል። እኛ በራሳችን በፊቱ መቆም አንችልም። እንደገና ደግሞ መቅረዛችን በዘይት መሙላት ይገባል። በመንፈስ ቅዱስ የተሞላ ልንሆን ያስፈልገናል። የክርስቶስን ጽድቅ መልበስ፣ በመንፈስ ቅዱስ መሞላት፣ በዘይቱ መሞላት፣ እነዚህ ሁለቱ ነገሮች ለዳግም ምጽአቱ፣ ለሰርጉ በምናደርገው ዝግጅት በጣም ቁልፍ ሚናን እንደሚጫወቱ ከዚህ ላይ ልብ ልንል ይገባል ማለት ነው። እንግዲህ ጥናታችንን ስንጠቀልል ክርስቶስ የየዕለት አጋራቸውና የሚያውቁት ወዳጅ ሆኗቸው ነበር ይላል ከእግዚአብሔር ጋር በቅርብ ግንኙነትና በማይቋረጥ ኅብረት ኖረው ነበር በእነርሱ ላይ የጌታ ክብር ወጥቶ ነበር በኢየሱስ ፊት ላይ የእግዚአብሔርን ክብር የማወቅ ብርሃን በእነርሱ ውስጥ ተንጸባርቆ ነበር አሁን በንጉሡ ግርማ ክብርና ጭጋግ በሌለበት የብርሃኑ ጨረር ሐሴት ያደርጋሉ ለሰማይ ኅብረት ተዘጋጅተዋል ሰማይ በልባቸው ውስጥ አለና ይላል በተለይ ይሄ ቃል ወሳኝ ነው። ለሰማይ ኅብረት ተዘጋጅተዋል፣ ለምን ሰማይ በልባቸው ውስጥ አለና። ምንድን ነው በልባችን ውስጥ ያለው? እንግዲህ የእሱ ፍቅር፣ የእሱ ናፍቆት፣ ለእሱ ያለን ታማኝነት ከሆነ ከእርሱ ጋር ለዘላለም አብረን ለመኖር የተዘጋጀን መሆናችን እናሳያለን። በተቃራኒው እነዚህ ነገሮች ደግሞ ከሌሉን ራሳችንን ለጥፋት እንዳርጋለን ማለት ነው። እንግዲህ የዛሬውን ትምህርታችንን ስንቋጭ ጌታ ከኛ ጋር የጠበቀ ህብረት ማድረግ የሚፈልግ አምላክ ነው። ምርጫችንን አይጋፋም። ጥሪ ያደርግልናል፣ ይጋብዘናል። ግብዣውን ተቀብለን ወደ እሱ ብንመጣ፣ ከእሱ ጋር በእንደዚህ አይነት ግንኙነት ውስጥ ብንሆን፣ እሱ ደግሞ በዘላለማዊ ፍቅሩ ከእሱ ጋር አቆራኝቶ ሊያኖረን የሚፈልግ አምላክ ነው። እንግዲህ ምርጫችንን፣ ይህን ማድረግ እንድንችል እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።